አርሶ አደሩ በመስኖ ልማት ዘርፍ ያለውን ሰፊ አቅም በመጠቀም ገበያ ተኮር ምርቶችን በማምረት ተጠቃሚነቱን ማረጋገጥ እንዳለበት በብልጽግና ፓርቲ የአማራ ክልል ጽህፈት ቤት ኃላፊ አቶ ኤርጋ ሲሳይ ተናገሩ። ከፍተኛ የመንግሥት የሥራ ኃላፊዎች በእስቴ ወረዳ ልጫ አራዳ ቀበሌ የጉማራ መስኖ ግድብ ፕሮጀክትን መርቀው አስጀምረዋል። አብዮት ከፋለ በእስቴ ወረዳ ልጫ አራዳ ቀበሌ ከ50 ሚሊዮን ብር በላይ ወጪ የተገነባው የጉማራ መስኖ ግድብ ፕሮጀክት በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ኤርጋ ሲሳይ፣ የአማራ ክልል ምክር ቤት ምክትል አፈ ጉባኤ አቶ አማረ ሰጠኝ ጨምሮ ሌሎች የመንግስት የሥራ ኃላፊዎች ተመርቋል። የእስቴ ወረዳ ዋና አስተዳዳሪ አቶ ማንተፋርዶ ሞላም በፕሮጀክቱ ተጠቃሚ ለመሆን በጋራ መስራት አለብን ብለዋል። አጠቃላይ ይሄ ፕሮጀክት ትልቅ ፕሮጀክት በአጭር ጊዜ ተሰርቶ ተጀምሮ ትልቅ ማህበረሰብን አገልግሎት ሊሰጥ የሚችል ፕሮጀክት ስለሆነ ማኅበረሰቡ ይሄንን ተንከባክቦ እንዲይዝ ከዚህም በላይ በደንብ ተጠቃሚ እንዲሆንና ራሱ አምርቶ ትርፍ አምራች በመሆንና ለሌላው ማህበረሰብ ተጠቃሚ ለማድረስ ከፍተኛ ርብርብ ማድረግ አለበት። የመስኖ ግድቡ መገንባት በዓመት ከሁለት ጊዜ በላይ በማምረት ተጠቃሚ የሚያደርጋቸው በመሆኑ መደሰታቸውንና በደለል እንዳይሞላ የመጠበቅና የመንከባከብ ኃላፊነታቸውን እንደሚወጡ ተጠቃሚ አርሶ አደሮች ገልጸዋል። ስንዴ እናመርታለን በኃይለኛው ይመረትበታል። ያው ልጫ የታወቀ ነው። በጣም በበጋ ስንዴ በጣም እናመርታለን። ይህኑም በጀኔሬተር በነዳጅ ማለት ነው። በመቀጠል ግን እኛውን ይህን ካወቅንበት ደለል ከጠረግነ ግድቡን ከተንከባከብነ ያው በጣም በደንብ ከምርት ምርታማነትን እንዲጨምር ያው የታወቀ ነው። በጣም ደስ ብሎና አልሆን ፈሶልናል። አንድ ሞተር አለ፣ ሞተር ገዝቼ በሞተር ነበር የምጠቀመው። አሁን ግን ወንዙ ከወረደልና በቃ በወንዙ በሆ ተጠቀማለሁ። ያው ከወጭ ድናለሁ ማለት ነው። ምንድነው ምንድነው ነዳጅ አለ፣ ዘይት አለ፣ ማስጠገኛ የሞተር ሲበላሽ አለ እሱን እሱን በቃ በቃ እሱ ይቀርልናል። እኛ ልኛ በወንዙ እንጠቀማለን። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ ፕሮጀክቱ በአስቸጋሪ ወቅትም ቢሆን የልማት ተግባራትን መከወን እንደሚቻል ያሳየ ነው ብለዋል። ይሄን በግንባር ቀደምትነት ውስብስብ ችግር ውስጥ ሆናችሁ ይሄን በግንባታ እንዲገነባ ምቹ ሁኔታ ፈጥራችሁ ለዚህ አብቀታችኋልና ለአማካሪው፣ ለክልል ቆላማ መስኖ ነው እንዲሁም ለአርሶ አደሮቹና በዚህ አካባቢ ሰላምን ለማስከበር ርብርብ ያደረጋችሁ ሁሉ ድጋሜ ምስጋኔ ላረጋግጥላችሁ እወዳለሁ። ከቀጣይ አኳያ ይህንን የመስኖ ልማት በዋናነት ባለቤት በመሆን የመስኖ ማህበር በማደራጀት ዘላቂ አጠቃቀም ስልቶችን ጭምር እውን በማድረግ እስካሁን ያልተጠቀምንበት የመስኖ ልማት ነውና ይህን ግንባር ቀደም ተጠቃሚ በመሆን ድህነት እንድታስወግዱ አደራ እያልኩ መሰግናለሁ። የአማራ ክልል የመስኖ ልማት እምቅ አቅም ያለው ነው ያሉት በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ኤርጋሲ ሳይ የአካባቢው አርሶ አደሮች ፕሮጀክቱን ኢኮኖሚያቸውን በሚያሳድጉ ምርቶች እንዲጠቀሙበትናም ጎን ለጎን ሰላማቸውን እንዲያስከብሩም ጥሪ አቅርበዋል። ሁሉንም አቅም አሟጠን ስንጠቀም አማራ ክልልን መቀየር እንችላለን። የአርሶ አደሩን ህይወት መቀየር፣ መለወጥ እንችላለን። ከድህነትና ከኋላቀርነት መውጣት እንችላለን። እናንተ የልጫ አካባቢ አርሶ አደሮች ይህ አካባቢ መሬቱም ስለሚመች ብዙ አትክልት፣ ብዙ ፍራፍሬ እና ጥራጥሬ መሬቱ የሚመቸውን እናንተ የምታውቁበትን ለገበያ የሚቀርበውን ነገር ሁሉ ማድረግ አለባችሁ ማለት ነው። ከዚህ በላይ ግን በነጻነት መኖር እንድትችሉ በነጻነት በነጻነት ማምረት ማልማት እንድትችሉ ለአንዴና ለመጨረሻ ጊዜ ህግ የማስከበሩን ስራ ከአካባቢው የጸጥታ መዋቅር ከአካባቢው ፖሊስ፣ ሚኒሻ፣ ሰላም አስከባሪ እና ከመከላከያ ጋር ሆናችሁ ለአንዴና ለመጨረሻ ጊዜ ህግ የማስከበር ስራ መሰራት አለበት። ህግ ካስከበር ሰላም ካሰፈን ልማትን ማምጣትና ማረጋገጥ እንችላለን። በዞኑ እየተሰሩ ያሉ በርካታ የልማት ፕሮጀክቶች በተያዘላቸው ጊዜና ጥራት እንዲጠናቀቁ በትኩረት እየተሰራ መሆኑንም አቶ ይርጋ ገልጸዋል።